ማለት አብሮኝ ያለው ማን እንደሆን ከማን ጋር እንደሆንኩኝ ታውቃላችሁ ሁላችሁም። ከአኑ ጋር ነኝ። አኑ ማለት በጣም ቆይተናል። እንሻላ በቅርብ በአዲስ ነገር እመጣለሁ ብዬ አስባለሁ። ምክንያቱም ደግሞ ሰው ነኝ እዚህ ጋር ፍራፍሬ ናቸው። ጋውኔን ማለት ልብሴ ራሱ ምናምን አላሰብኩትም። ብቻ መናፈሻ ቦታ እንግዲህ ስትመጡ ታስባላችሁ፣ መቼ ምግብ ሰርታችሁ ምናምን። ሌላ ጊዜ ግን ልክ ውጭ ሀገር እንደምንዝና ነው። ያሳልፍኩ ምን እንደሆንኩ ምንም የምታውቁት ነገር የለም። ግን ደግሞ አሁን ዛሬ ማለት አኑ ብቻ አይደለም የላ የላም ጓደኞች አሉ። ግን ጎረቤቴ ምናምን ሆኑ ብዙ ነገራቶች፣ አብሮኝ የነበረው ልጅ እሱ ነበርና ያው ትናንትና ደግሞ ሁላችሁም የምታውቁ ናችሁ። ሁላችሁም ያው በጣም ደስ የሚል ጊዜ አሳልፈናል ከሱ ጋር። ዛሬ ደግሞ በእኔ ቤት ከእናንተ ጋር እሱ ብቻ አይደለም ማለት ብታዩት፣ በአካል ብታውቁት ሰው በቃ ሴትም ወንድም ጓደኛ ቢሆን ብሎ የሚመርጠው አይነት ልጅ ነው። ምክንያቱም ለማንም ሰው ምቀኝነት የለበትም። ነገሮች ፍራፍሬ ናቸው። ጋውኔን ማለት ልብሴ ራሱ ምናምን አላሰብኩትም። ብቻዋን መናፈሻ ቦታ እንግዲህ ያለው ማን እንደሆን ከማን ጋር እንደሆንኩ ታውቃላችሁ ሁላችሁም። ከአኑ ጋር ነኝ። አኑ ማለት በጣም ቆይተናል። ኢንሻላህ በቅርብ በአዲስ ነገር እመጣለሁ ብዬ አስባለሁ። የኔ ቤተሰቦች ምንም ነገር እንደደብቃቸው አልፈልግም። ምክንያቱም ደግሞ ሰው ነኝ። እያጠፋው ያለው ነገር ካለ ንገሩኝ። የእናንተ ምክር በጣም እሰማለሁኝ፣ አከብራችኋለሁ፣ ወዳችኋለሁ። እና ቤተሰቦቼ ያው ዛሬ በጣም ደስ የሚል ቦታ ነው ያለሁት። ትናንትና እንግዲህ እንደምታዩት እሱ ነበረ ወስዶኝ ነበረ ትንሽዬ፣ በጣም አዝናንቶኝ ነበረ ምክንያቱም ኢትዮጵያ ውስጥ አይቼውም አላውቀው ቦታ ነው የወሰደኝ። አለይኩም ወራህመቱላ ወበረካቱ ወደና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ያላ ሰላምና ዝነበራ ሌዳ ይለያችሁ

እኛ ቅመም ቅመም ምናምን የምናደርገን ነገር አለ ማለት ነው። በነገራችን ላይ ሶፊ ይህን ያክል ብዙ ነገር አሳልፋለች። በነገራችን ላይ ብዙ ነገሮች አሳልፋለች እና ዛሬ ላይ ስቃ በማየት ደስ ብሎኛል። ላኪን ግን ስደትም ብዙ ነገር አስተምሮሻል። ሀገርም ገብተሽ ብዙ ነገር አይተሻልና ራስሽን ጠብቂ ማለት አንዳንድ ደስታዎች ምንትር ሲሉ የሆነ ነገር የሚመጣው ነገር አለና ሶፍዬ እራስሽን ጠብቂ። ደስ ስላለች ደግሞ እኛም ደስ ብሎናል። ይህንን ደስታሽን ደግሞ ከፍ ወዳለ ነገር ቀየር ብታረጊ ደግሞ ለአንቺም ሞር ደስ ይላል። ላሉት ነገሮችም ለማንኛውም ነገሮች ያው አሁን ላይ እንደምናያቸው ነው። በማንኛውም ነገር ላይ እንደምናየው ነው። ዛሬ ያየናቸውን ነገ እያየናቸው አይደለም። ዛሬ ያወራ ናቸውን ነገ መልሰን እያወራናቸው አይደለም። አላህ ኸይሩን ነገር እንትር ይበልልን፣ ይምረጥልን። ደስታችሁን ደግሞ ያቆይላችሁ፣ ረጅም ያደርግላችሁ። በነገራችን ላይ አኗረም ሲታይ ጦር ልጅ ይመስላል ማለት ነው። እና እንግዲህ እሷም እንግዲህ የሆነ ቅመም ነገር ጨመር አድርጋለች ማለት ነው ቪዲዮ ላይ በአዲስ ነገር ጠብቁ ብላለች ማለት ነው። በአዲስ ነገር ለመጠበቅ ደግሞ እንግዲህ እኛም ዝግጁ ነን። እንግዲህ መልካም የደስታ ዘመን ይሆንላችሁ እንግዲህ ባናቀሁም ላኪን ግን እንዴኒ እንዴኒ ሶፊዬ ደስ ስላለች ደስ ብሎኛል። ሲቀጥል ደግሞ አንዳንዴ በነገራችን ላይ የሆነ ከሳቃችን ጀርባ ብዙ ነገሮች አሉና እዚጋ ቪዲዮ እንደተናገረችው ከትንሽ ጊዜ በኋላ አዲስ ነገር አለ ብላለች። እኛም እንግዲህ በጉጉት እንጠብቃለን። ያው ለመጠበቅ ወደ ኋላ እንል አይደል፣ እንጠብቃለን። በመቀጠልም እንግዲህ እናንተን ፈጠን ፈጠን አድርጋችሁ እኛም እንግዲህ ለቀጣው እንድንዘጋጅ ትላላችሁ፣ እና ኮሜንታተሮች፣ እንዲሁም ሞቲቬት ሰዎች እስኪ ምን ሶፊ ከዛ ለቅሶ ወጥታ ከዛ ነገሮች ውስጥ ወጥታ አሁን ላይ እየሳቀች ያለችበት ሁኔታ ነው። ሁለተኛ ደግሞ አዲስ ነገር አለ ብላለች። እንግዲህ አዲስ ነገር ያለው ከማን ነው ወዴት ነው እንዴት ነው የሚለው እንግዲህ ግልጽ የሆነ ነገር ነው። ይፋ ባትናገርም ግን ካነጋገሯ፣ ካኳኋኗ፣ ከነገሮቹ ከአንዳንድ ነገሮች ግልጽ አድርጋልናለች ማለት ነው። እና ውድ ቤተሰቦቼ እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ ማለት ነው። እንደኔ እንደኔ ሶፊ እና አኑ ቢጋቡ ደስ ይለኛል ማለት ነው። ያው ታቀላችሁኝ አስቀባጮች አደለም፣ ያው ከታችሁን ማለት ነው። እና ደግሞ ወደ ትታርቀች ረብ ያደረጉት ደግሞ ያ ሰላም ትላላችሁና ደስ ስላላችሁ እኛም ደስ ብሎናል። እና ደግሞ ኮሜንት እስኪ ሀሳባችሁን አስቀምጡልኝ ማለት ነው። ሀሳባችሁን አስቀምጡልኝ። እንግዲህ በቀጣይ ደግሞ በቅርቡ በነገራችን ላይ አልተቻሉም። የአዲስ አበባ ዩቱበሮች አልተቻሉም። ሰሞኑን እየወጡ ያሉት አዳዲስ ጥንዶች ናቸውና አልተቻሉም። በሌላ ቪዲዮ ደግሞ በቀጣይ ቪዲዮ አንድ ቪዲዮ እየላቸሁ መጣለሁ እና በነገራችን ላይ ደስ ይላል። ተዳር ጥሩ ነው። ልመዱ ታላመዱ ውለዱ ተካበዱ ይላል እና ጥሩ ነው። አሁን ብዙ ነገሮች ንትርባሉበት ሞት በበዛበት በጣም ከባድ ነው። ሀገራችን ሰላም ባጣበት እና ጥንድ መሆኑ ትንሽ ነገሮችን ያቀላል ትላላችሁ እና ሶፍዬ፣ እኛም እንወድሻለን ደስ ብሎናል። ላኪን ግን ብዙ ነገር ታቅያለሽ ብዙ ነገር ስደት ላይ ማሳልፈሻል ያንቺኛ የምንናገር ሳይሆን አንቺ ብዙ ነገር እንደውም ማስተምረሽና እና አይተናልና፣ በነገራችን ላይ ጥንካሬሽን ሳላደንቅ አላልፍም። ጎበዝ ነሽ፣ ጠንካራ ነሽ። ላመንሽብን ነገር እንትራቴም ግን አንዳንዴ ያኔ የሆነ ሰውም ሲያለቅስ ሌላ ነገር ይመስላልና፣ አንዳንዴ የሆነ ውስጣችሁን ፈንቅሎ የሚወጣ የሚያሳፍን ስሜት አለ እና የሆነ ትንሽ ስታለቅሱ የሆነ ንተስትሮ ነው ተነገሮቹ ላይ ትንሽ ሸረር የሚላችሁ እነዚያ ነገሮች ከፈል የሚላችሁ እና እሷ ላይ አልፈርድም። ብዙ አንባዎች አንብታለይ። በነገራችን ላይ የራሴ ባለቻቸው ሰዎችም ብዙ ተጎድታለይ። ብዙ አልፋለች። ምንም ያልፍ የለም። የሰው ልጅ ወርቅ ይፈተናል እንጂ ግራሙን አይቀንስም። የሰውም ልጅ እንደዛ ይፈተናል እንጂ ወርቆ ይወርቃል ይወርቃል እንጂ ወርቁ አይቀርም። ሁሉም ሰው እንትር ይላል። ያልፋል፣ እማያልፍ የለም፣ እማያልፍ የለም። ሁሉም ነገር ያልፋል። ግን እስከሚያልፍ ያለፋል። ያንኑም ቢሆን ግን በኛ በትግስት መጠበቅ አለብን። ከሱ በር መራቅ የለብንም። ሁሌ ማንኛውም ነገር ሲደርስብን ከሱ በር መራቅ የሌለብን ነገር አለ። ከሱ በር መራቅ የለብንም። እና እንግዲህ ምን ይመስላችኋል? እነዚህን ሁለት ጥንዶች ብናጣምራቸው ማለት ነው። ያው ሰሜንታ ተመኝታቶች ለማጣም አንዲንን እና እኔ ቢጣመሩ ደስ ይለኛል ብዬላለሁ ማለት ነው። እናንተስ እንደምን ይሰማቸዋል? በስተመጨረሻ መጨረሻ ደግሞ ያለቻት ነገር አለ። ቀንጨባ ማለት አብሮኛ ያለው ማን እንደሆን፣ ከማን ጋ እንደሆንኩኝ ታውቃላችሁ ሁላችሁም። ከአኑ ጋ ነኝ። አኑ ማለት በጣም ቆይተናል። እንሻላ፣ በቅርብ በአዲስ ነገር እመጣለሁ ብዬ አስባለሁ። ምክንያቱ ደግሞ ሰው ነኝ።